ቤተሰቦች እንዴት ሰነበታችሁ? እንግዲህ ትንሣኤ እንደመሆን መጠን የክርስቲያን ሰላምታ የሚሆነው በዓለ ሐምሳ እስከሚያልቅ ድረስ ክርስቶስ ተንሳ ሙታን በአብይ ኃይል ወስልጣን አሰሮ ለሴጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ እግዚአብሔር ቤተሰቦች እንደምን ሰነበታችሁ? በታላቁ ትንሣኤ በዓል በሰላም አደረሳችሁ አደረሰን እያልኩኝ እንግዲህ ከዚህ በኋላ የሚኖረን ቆይታ ኦንላይን የበገና ስልጠና ይሆናል። ኦንላይን የበገና ስልጠና መሰልጠን ለምትፈልጉ ሁላችሁም ይህን እድል ተመቻችቶላችኋል። በገና ምንም ያልነካችሁ ነገር ግን በገና መማር ለምትፈልጉ፣ እንዲሁም ደግሞ የበገና መማሪያ ቦታ ያላገኛችሁ ለእናንተ ነው ይህ ቪዲዮ የተዘጋጀው። እንግዲህ በገና ላይ ገዝታችሁ ቤታችሁ ሆናችሁ ኦንላይን መከታተል ትችላላችሁ። በየትኛው ዓለም ሆናችሁ መማር ትችላላችሁ። እንግዲህ ይህንን የኦንላይን ስልጠና ምን ምን ስልጠናዎችን ውስጡ ይዟል ብላችሁ ጠየቃችሁ እንደሆነ በመጀመሪያ ምንድን ነው የምናደርገው የጣት ስልጠና ወይም ደግሞ የጣት ልምምዶችን እንሰራለን። ጣታችንን እስኪፍታታለን ድረስ የጣት ስልጠናዎች ይኖሩናል። ከዚህ በመቀጠል ደግሞ ምንድን ነው የምናደርገው የድምፅ ልምምድ ይኖረናል። ድምፃችን መለማመድ ይኖርብናል። ከዚህ በፊት ዘምረን መላክ እንችላለን። ድምጻችንን በደንብ እንሰራለን። ይህ ደግሞ ከዚህ ጋር ተያይዞ የምንሰራው ምንድን ነው የትንፋሽ ልምድ ብሪዚንግ ኤክሰርሳይዝ እንሰራለን ማለት ነው። ይህንን ከደረግን በኋላ ምን እናደርጋለን? የጆሮ ልምድ ወይም ደግሞ እያንዳንዱ ኪዎቹን እያንዳንዱ ቅኝት በጆሮአችን እንለማመዳለን። ይህንን ከተለማመድ በኋላ በገናውን ከጣታችን ጋር አስማምተን ከድምጻችን ጋር አስማምተን መዘመር እንለማመዳለን ማለት ነው። በመቀጠል ይህንን ከሰራን በኋላ ደግሞ ቅኝት ቅኝት መቃኘት በገናችንን እንዴት አድርገን ነው የተለያዩ ቅኝቶችን የምንቃኘው የሚለውን እናያለን። በኦርደር ማለት ነው ሰፊ ሰዓት ሰጥተን ነው የምናየው። የበገና ቅኝት ካየን በኋላ ደግሞ የተቃኘ ቅኝት በገና በጆሮችን እንዴት ነው የምንለየው፣ ቅኝት መለየት የሚለውን እናያለን ማለት ነው። ከብዙ በጥቂቱ እነዚህን እናያለን በደረጃ አንድ ወይም ደግሞ በመጀመሪያ የስድስት ወር ስልጠና የሚሰጡት በተለያዩ የስልጠና መስጫ ማዕከላት የሚሰጡት የመጀመሪያው ስልጠና ይሄ ነው። ይህንን እናያለን እንግዲህ። ለዚህ ቪዲዮ አዲስ የሆናችሁ ላይክ እና ሰብስክራይብ ሼር በማድረግ ቤተሰብ የሆኑ እንግዲህ ይሄ ለመጀመሪያ ጊዜ የመጀመሪያ ቪዲዮችን እና ይሄ ዩቲብ ቻናሉም አዲስ ነው፣ ዛሬ ነው ገና ክሬት የተደረገው እና ይህንን ታሳቢ በማድረግ ለእህት ለወንድሞቻችን እንዲደርሳቸው ሼር፣ ሰብስክራይብ፣ ላይክ በማድረግ እንጀምራለን ማለት ነው።